ሰላም አለይኩም ወራህመቱላሂ ወበረካቱ፣ እንዴት ቆያችሁ? የአፋር ክልል መጅልስ ለወንድማችን ኮሱ የምስጋና ምስክር ወረቀት ሰጥቶታል። ይበል የሚያሰኝ ነው። ነገር ግን ይህን ቪዲዮ እየሰራሁት ለአፋር ክልል መጅልስ ማሳሰቢያ ያ ነው። እሱም ምንድን ነው? ቀለል ቀለል ያለች ነገር ሰርቶ ቁጭ ማለት እንደሌለበት የአፋር ክልል መጅልስ እጅግ ከባድ ስራ እንደሚጠበቅበት ለማስተላለፍ ነው። ረመዷን ወር ላይ አስታውሳለሁ፣ አንዲት እህት አፋር ክልል ላይ የዚህ ያክል ቁጥር ያላቸው ልጆች ከፕሮቴስታንትን ገንዘብ ተቀብለው ጴንጤ ሆነውብናል እና ድምፅ ሁኝን አለችኝ። ድምፅ ሁኝን አይባልም እነዚህ ሰዎች ገንዘብም ተቀበሉ ምንም አሉ ሃይማኖት የመቀየር ሙሉ መብት አላቸው፣ ድምፅ ሁኝን አይባልም ብዬ መለስኩላት። ተናዳ ነው መሰለኝ የት አካባቢ እንደሆኑ ንገርኝ አፋረኛ ቋንቋ የሚችሉ ንጽጽ ላይ የሚሰሩ ሰዎች ስላሉ መጽሐፍ ቅዱስን ገልጠው ያስረዱ ብያት ነበር። አልመለሰችልኝም፣ ድምፅ መሆን አይቻልም ስላልኳት ማለት ነው። ምን አለመሰላችሁ? አፋር ክልል፣ ሶማሌ ክልል፣ ኦሮሚያ ክልል ሙስሊሙ በዛበት አካባቢ፣ በሁሉም አካባቢ ማህበረሰቡ ሙስሊሙ ማህበረሰብ በዘልም አድኔ የኖረው ይበላል፣ ይጠጣል፣ ይተኛል፣ ይነሳል። ስለ ንፅፅር ስለ ፕሮቴስታንት ወረርሽኝ ብዙ እውቀት የላቸውም። ብዙ እውቀት የላቸውም ሳይሆን ምንም እውቀት የላቸውም። ድንገት ፕሮቴስታንት መጥቶ ማህበረሰቡን እያደናበረ ነው ያለው። ሲያደናበራቸው የሚሉት ራሱ አጡ። ጭራሽ ድምፅ ሁኝን ማለት ጀምሩ። ድምፅ ሁኝ አይባልም። አንድ ሰው የፈለገውን ሃይማኖት መከተል ይችላል። ያ ጀማ። ከዛ በፊት ግን ማህበረሰቡን ማስጠንቀቅ አለባቸው። እዚህ ጋር ማወቅ ያለባቸው ኢትዮጵያ ውስጥ ፕሮቴስታንቶች በጣም አናሳ ቁጥር የነበራቸው ነበሩ። ከአናሳ ቁጥር ተነስተው ጭራሽ የኢትዮጵያ መንግስት አድሚኒስትሬሽን ላይ ደርሰዋል። ስለዚህ ፕሮቴስታንቶች ማይኖሪቲ ቁጥር ያላቸው ሀገረ ገዢ መንግስት ሆነዋል ማለት ነው። ለወደፊት ማጆሪቲ ለመሆን ነው የሚሰሩት፣ በጅዶ በጥቅማጥቅሙ በምኑ፣ በፕሮፓጋንዳው ማህበረሰብን በማደናበር የሚሰሩት ማለት ነው። ስለዚህ አፋር ክልል ላይ ፎከስ ተደርጎ መሰራት አለበት። በጣም አንድ የኋላ ቀር አስተሳሰብ አለ አፋር ክልል ላይ አፋር ሃይማኖት አይቀይርም። እንዲህ እናንተን አስፈቅዱ ነው እንዲ ሃይማኖት ልቀይር አይቀይር የሚለው ደግሞ ፕሮቴስታንት በሚስጥር ነው የሚያስይዘው። አስቤዛ ንትን ይሏቸዋል፣ ያሟሉላቸዋል። በሚስጥር ጴንጤ ሆነው ይቀመጣሉ። እናንተ ጋር አብረው ጎረቤት ዘመድ ሆነው የቻሉትን ይወስዷቸዋል ውጭ አገር ኦኬ። እንደዚህ አይነት ነገር ስላለ ክፍት ኦፕን ማይንድ ሆኖ ለማንኛውም ነገር ኦፕን ሆኖ ጫት መቃም አቁሙ። አሁን ፕሮቴስታንት ጴንጤ ብቱን ጫት አትቅምም ይልሃል። እንደ እስልምናም እኮ ጫት ቃሙ አይልም። መጅልሱ ስራ አልሰራም። የመጅልሱ ራዕይና ቪዥን ምን እንደሆነ አያቅም። የእስልምና ሃይማኖት ራዕይ ቪዥን የእስልምና ሃይማኖት ራእይና ቪዥን ምን እንደሆነ አቁም። ይሄ አጀም የሆነው የአፍሪካ ኢትዮጵያን ይዞ መጃሌሶች ማለት ነው፣ ብቻ የሆነች ትንሽ ደግሞ ዝንትን ይላሉ። ቢሮ ከፍቶ ቁጭ ነው የሚሉት። እኔ በጣም ነው የሚገርሙኝ። ሀውካን እናንተ እስልምና አታውቅም እንዴ? በየመጅልሱ ማለት ነው እንዲህ ማህበረሰብ ግንባታ ላይ ምንድን ነው የሚሰራው? አፋር ክልል የአፋር ሴት አሁን ለምሳሌ ዝሙት አትሰራም፣ ነገር ግን አፋር ክልል ኤች አይ ቪ አለ። ኦኬ፣ አማራ ክልልና ትግራይ ክልል ያለ አፋር አረቄ የሚጠጣና ጠላ የሚጠጣ አፋር ነው። ምክንያቱም መጅልሱ ማህበረሰብ ግንባታ ላይ አልሰራማ ዳአዋ አያደርግማ ዚያራ ያደርግማ። አስባችሁታል? ያዲ መጅልስ ብሎ ከተማ እብድና ዝናብ ከተማ ይወዳል እንደተባለው፣ ከተማ ከተማ ብቻ ነው የምትኖሩት። ገጠር ሂዱ ዚያራ አድርጉላቸው፣ ገጠር ሂዱ አስተምሯቸው፣ ስለስምናሳውቋቸው የስራ ፈጣሪ እንደሆኑ አስተምሯቸው። አፋር ክልል ብዙ የጸጥታ ችግሮች ይነገራል። በተለይ ከሾፌር ጋር የተያዘ ማለት ነው። አፋር እንዲህ ነው ይባላል። መጅልሱ ቢሰራ ኖሮ አፋር እንዲህ ነው እየተባለ ከሾፌር ጋር የተያዘ ስማቸው አይጠፋም ነበረ። ስለዚህ መጅልሱ እጅግ ከባድ ስራ ይጠበቅበታል። ይህም ብቻም ሳይሆን አዋሽ አርባ በተለይ እነዚህ ውሃ ያለባቸው የአፋር አካባቢዎች ለልማት የሚያመቹ አካባቢዎች፣ እዛ ላይ ፕሮቴስታንት ማጆሪቲ ለመሆን ያንን አካባቢ ልማት ስላለው ለመቆጣጠር ይሰራል። አፋር የለውም እስከ ዛሬ እኮ ስትረዱ የነበረው ያስ እንዲና ዘይት እኮ ከአውሮፓና አሜሪካ ሚሽነሪ ፕሮቴስታንት የሚመጣ አርደታ ነው። እናንተን ወደ ፕሮቴስታንታዊ ልምምድ እየተደረጋችሁ ነው። አፋር ክልል እጅግ ፕሮቴስታንታዊ ልምምድ ተደርጓል። ገፋ ብታደርገው ሉ ጥልቅ የሚል ሰው ነው ያለው። ጫት አትቃሙ፣ ጫት መቃምን አቁሙ፣ ስራ ፍጠሩ፣ ክልላችሁን አልሙ። ዳጉ ተብሎ ይወራል ዳጉ ብላችሁ ስታወሩ ስለ ኢየሱስ አውሩ ቁጭ ብላችሁ ጫት እየበላችሁ ጊዜ ማባከናችሁ ካልቀረ ያን ጫት ብሉ እያልኩኝ አይደለም ጫት አትብሉ ነገር ግን ጫት ለመብላት ቁጭ ስትሉ ዳጉ ስታወሩ ፕሮቴስታንት ምንድን ነው ታሪኩ ምንድን ነው ዶክትሪኑ ምንድን ነው ኢየሱስ ምንድን ነው በሉ ጠይቁ ስልክ ደውሉ እኛ ጋር ጫት ላይ ቁጭ ብላችሁ ስልክ ደውሉ እናብራራላችኋለን ኢየሱስ ምንድን ነው የሚል እናንተ አፋር እንደሆናችሁት ሁሉ ኢየሱስም አይሁድ ነው እንደናንተ ሰው ነው ተግባብተናል ሴቶቻችሁ ልጆቻችሁን አስተምሩ እንዲህ አዋሽ አርባ ላይ በአስቤዛ አንዳንድ ሽግ ፓስታ እየሰጡ የድሃን ልጅ የየቲምን ልጅ የአፋሮቹ ማለት ነው እያሳደጉ ነው ሲያድጉ ፕሮቴስታንት ለማድረግ ስለዚህ የአፋር ክልል መጅልስ ወጣቱ ላይ ይስራ ተተኪ ትውልድ ላይ ይስራ ፕሮቴስታንት አላማው ምንድነው ሙስሊሙ ማህበረሰብ ተተኪ ትውልዱን መስረቅ ነው አላያችሁም አልሰማችሁም ከምባታና ሃድያ ተተኪ ትውልድ ተሰርቆ ሽማግሌዎቹ ሚስቶቻቸውና ልጆቻቸው ሲያባረሯቸው፣ ሲደበድቧቸው፣ ማዕከላዊ ኢትዮጵያ ደቡብ ክልል፣ አንድ ወጣት አባቱን የሚደበድብ ለምን ጴንጥ አልሆንክም እያለ ማለት ነው። ነገ ጧት ከቤታችሁ ጎትተው ሳያስወጣችሁ የገዛ ልጆቻችሁ ጋር ኦፕን ማይንድ ናችሁ፣ ተነጋገሩ። ተተኪው ትውልድ ሀድኑ የሚል ለአፋር ክልል መጅልስ መልእክቴን አስተላልፋለሁኝ። ሌሎቹ መጅልሶች ጊዜያቸውን ጠብቁ፣ ሂዶ ሰራባችኋለሁ።